ሰላም ሰላም የተወደዳችሁ እና የተከበራችሁ የአርሴናል ሬድ ስፕሬት ተከታዮቻችን፣ በዛሬ ስፖርታዊ ዜናችን ላይ ከአርሴናል ጋር የተያያዙ አጫጭር ስፖርታዊ መረጃዎችን እንመለከታለን። ከጉዳት ዜና ጋር በተገናኘ በኢንተርናሽናል ብሬክ ከአርሴናል ቡድን ውስጥ ማን ተጎዳ ላይ የሚሉትን ነገር አጋራችኋለሁ። ከዛም በተጨማሪ ከጉዳት ላርሲያል ከኢንተርናሽናል ብሬክ በኋላ ብዙ ተጫዋቾች እንደሚመለሱ ይጠበቃል። እነዚህ ተጫዋቾን በተመለከተ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። ሁላችሁም ግን ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮ እጠይቃለሁ። ቀደም ብዬ ወደ ጠቀስኩላችሁ አጫጭር ስፖርታዊ ዜናችን ላይ ሳጋራችሁ፣ ኢንተርናሽናል ብሬክ እንደሚታወቀው ከአሁን በኋላ አይደረግም። እስከ ጥር የዝውውር መስኮት ድረስ ኢንተርናሽናል ብሬክ መጨረሻው ይሆናል ማለት ነው። ታላላቅ ሊጎችም በቃ ምንም ካለምንም መቆራረጥ በቋሚነት እንደሚተላለፉም ይጠበቃል። በኢንተርናሽናል ብሬክ እንግዲህ ከአርሰናል ቡድን ማን ጉዳትን አስተናግዷል የሚለውትን ነገር እንመልከት። ሪካርዶ ካላፊሪ መጠነኛ የተባለ ጉዳት ማስተናገዱን የኢጣሊያን ኢንተርናሽናል ብሔራዊ ቡድን አሳውቋል እና ጥቂት የተባለ ጉዳትን ማስተናገዱንም እየተዘገበም ይገኛል። ሌላኛው የምንመለከተው ሰው ጉዳይ ከኢንተርናሽናል ብሬክ መልስ በኋላ ለአርሰናል ብዙ ተጫዋቾች ከጉዳታቸው አገግመው እንደሚመለሱ ይጠበቃሉ። እነዚህ ተጫዋቾች ማን ናቸው? የሚሉትን ነገር እንመልከት። ማርቲን ኦዲጋርድን በመጥቀስ ስለ አንሳ ምክንያቱም ማርቲን ኦዲጋርድ እንግዲህ አራት ጨዋቶችን በተከታታይ የእንግሊዝ ፕሪሚየር ሊግ አልፎታል፣ ቻምፒዮንስ ሊግ ሁለት ጨዋታዎችን፣ በአጠቃላይ ስድስት ጨዋታዎችን ለአርሰናል ማድረግ አልቻለም። ከኢንተርናሽናል ብሬክ በኋላ መልስ እንደሚመለስም እየተዘገበ ይገኛል። ከዚህ ተጫዋች ጉዳት ጋር በተገናኘ እንግዲህ የኖርዌ ብሔራዊ ቡድን አንድ መግለጫ አውጥቷል። እንደ ቪጂ ጋዜጣ ዘገባ ከሆነ ኦዲጋርድ በዚህ ሳምንት መጨረሻ ከኖርዌ ብሔራዊ ቡድን ጋር ወደ ጣሊያን ይሄዳል ተብሎ ይጠበቃል። በኖርዌ እግር ኳስ ፌዴሬሽን እና በአርሰናል መካከል በተደረገው ስምምነት መሰረት ለጉዳቱ አንዳንድ የሕክምና ክፍለ ጊዜዎች በሚቀጥለው ጥቂት ቀናቶች በኖርዌይ እንደሚደረግለት ቪጂ ስፖርትን ይዞት የወጣው መረጃ የጠቁመናል። ማርቲን ኦዲጋርድ እንደሚታወቀው በዘንድሮ ዕለት በጣም ጥሩ የተባለ እንቅስቃሴ ማድረግ ችሎ ነበር። ነገር ግን ጉዳት በተደጋጋሚ ጊዜ በእንግሊዝ ፕሪሚየር ሊግ ድንቅ ብቃቱን እንዳያሳይ አድርጎታል። ከዚህ በፊትም ረዘም ላለ ጉዳት አስተናግዶ መውጣቱን የሚዘነጋ ጉዳይ አልነበረም። ባሳለፍ ነው ሲዝን ላይ ለአርሰናል ጥሩ የተባለ እንቅስቃሴዎችን ማድረግ መቻል አልቻለም ነበር፣ ነገር ግን ዘንድሮ ተሰልፎ በገባበት ጊዜ ግን በጣም ፍጹም ድንቅ የተባለ ብቃቱን ላርሰናል መስጠት ችሎ ነበር። የብሪች ጊዜ እንግዲህ በሱ ቦታ ላይ መፈረም ማርቲን ኦዲጋርድን ጠንካራ ተጫዋች እንዲሆን አድርጎታል። በጣም ፍጹም ድንቅ ብቃት የነበረውን የ22ና 23ትን ብቃቱን እንዳይደግም ግን ተደጋጋሚ ጊዜ ጉዳት ተጫዋቹን ሲያስቸግረው ተመልክተናል። ከኢንተርናሽናል ብሬክ በኋላ አርሰናሎች የሚያገኙት ጥሩ የተባለ በረከት ማርቲን ወዲጋርድ እንደሆነም ይጠበቃል። ከዛም በተጨማሪ እንግዲህ በኢንተርናሽናል ብሬክ ከአርሰናል ቡድን እንግዲህ ማን ማን ጨዋታዎችን እያደረጉ ይገኛሉ የሚሉትን ነገር እንመልከት። ጋብርያል በማጋለሽ ለኮፓ አሜሪካ ልምምዱ መቀጠሉን በብራዚል ካምፕ ውስጥ እየተዘገበ ይገኛል። እየተጫዋች እንግዲህ በጣም ፍጹም ድንቅ ብቃቱ ላይ ይገኛል ለአርሰናል በመከላከል ረገዱ ላይ ጥሩ ግልጋሎትን እየሰጠ ይገኛል። ከኢንተርናሽናል ብሬክ በኋላም እንግዲህ እስከ ፍጹም ብቃቱ ጋር ይመለሳል ተብሎ ይጠበቃል። ሌላኛው ለረጅም ጊዜ ከጉዳት እንግዲህ የራቀው ተጫዋች ማዱኬ ነው። ማዱኬም እንግዲህ በአርሴናል ቤት ጥሩ የተባለ እንቅስቃሴዎችን፣ ጥሩ የተባለ ጅማሪዎችን ማድረግ ችሎ ነበር፣ ነገር ግን ጉዳት አስተናግዶ መውጣቱ የሚዘነጋ ጉዳይ አልነበረም። እሱም ተጫዋች እንግዲህ ከኢንተርናሽናል ብሬክ በኋላ አርሴናሎች የሚያገኙ ተጫዋች እንደሆነ በሰፊ እየተዘገበ ይገኛል። ማዱኬ መመለሱ እንግዲህ አርሴናሎች ቡካዮ ሳካ እያቀያየሩ ለመጠቀም በቀኝ መስመር ላይ ብዙ አማራጮች እንዲኖራቸውም ያደርጋል። ከዮከረስን የተመለከተ መረጃ ላጋራችሁ። ከዮከረስ እንደሚታወቀው አርሴናል ከማንችስተር ዩናይትድ ጋር ባደረጉበት ጨዋታ ከሜዳው ውጭ ተጉዞ አርሴናል አንድ ለዜሮ ባሸነፈበት ጨዋታ ላይ ጉዳት አስተናግዶ በዘንድሮ ሁለት የእንግሊዝ ፕሪሚየር ሊግ ምንም አይነት ጨዋታ አላደረቀም እና ከጉዳቱ አገግሞ ከኢንተርናሽናል ብሬክ በኋላ እንደሚመለስም ተዘግቧል። ማይክል አርቴታም እንግዲህ የእነዚህን ተጫዋቾች ብቃት ወደ ፎርማቸው ለመመለስ በዝግ ስታዲየም ጨዋታዎችን ማድረጋቸውን የሚያመላክት መረጃዎች ሲወጡ ነበረ። ከዛም በተጨማሪ አርሴናሎች እንደሚታወቀው ማርቲን ኦዲጋርድን በተመለከተ በጣም ጥንቃቄ የተሞላበት እርምጃ እንደሚሄዱ ይጸበቃል ሌላኛው የምንመለከተው ጉዳይ ከጉዳት ዜና ጋር በተገናኘ ገብርኤል ማርቴንም እንደሚታወቀው አንድ አራት ጨዋታዎች አልፈውት ነበረ። ነገር ግን አሁን ከጉዳት አገግሞ ከኢንተርናሽናል ብሬክ በኋላ አርሰናል በሜዳው ቶትናምን በሚያስተናግድበት በለንደን ደርቢ እንደሚመለስም ይጠበቃል። ብዙ ከጉዳት የተመለሱ ተጫዋቾች በለንደን ደርቢ ላይ እንደሚገኙም እየተዘገበ ይገኛል። ቪክተር ዮከረስን ልጥቀስ። ቪክተር ዮከረስን እንደሚታወቀው ጉዳት አስተናግዶ ሁለት ጨዋታዎችን አልፈውት ነበረ። ይህ ተጫዋችም ከኢንተርናሽናል ብሬክ በኋላ ተመልሷል። ወደ ሙሉ ልምምድ መመለሱን የሚያመላክት ኢሜጆች እና ቪዲዮ ሲለቀቁ ነበር። ተጫዋቹ አሁን ላይ ወደ ሙሉ ልምምድ ተመልጧል። ከጉዳቱም ከመመለሱ ጋር በተገናኘ አርሲ አሎት በአጥቂ መስመር ላይ እንደ የሚጠቀሙ ተጫዋች ይሆናል ተብሎ ይጠበቃል። የካቨርስ እና የቪክተር ጆክሬሽን እንግዲህ ማይከል አርቴታ እንዴት አድርጎ እንደሚጠበቅበትም በታክቲካል የሚጠበቅ ጉዳይ ይሆናል። በጥሬ ዝጉር መስኮት አርሲያን ምን አይነት ቦታ ላይ እየእንቀሳቀሳል የሚሉትንም ነገር ልጥቀስ። በጥሬ ዝጉር መስኮት አርሲያሎች ተጫዋቾችን እንዲያዘዋውርላቸው ከአርሰናል ቦርድ እንግዲህ እስከ መቶ ሚሊዮን ፓውንድ ድረስ መበጀቱን ቢቢሲ ኒውስ ይዞት የወጣው መረጃ ይጠቅመላል። ኢኤስፒኤንም ሳይቀር ይህን መረጃ ሲያጋሩት ነበር። እና አርሰናል ለጥር የዝውውር መስኮት እስከ መቶ ሚሊዮን ፓውንድ ድረስ ተበጅቶለታል። አንድሪያ በርታ እንግዲህ በጣም ጥሩ የተባለ ዝውውር እንደሚያደርግ ይጠበቃል። በክንፍ መስመር ላይ አሁን አርሰናል ማጠናከር የሚጠበቅባቸው ቦታ በሌፍት ዊንግ ፍሮንት ላይ አሁንም የሚቀራቸው ተጫዋች አለ እና ማን እየተመለከቱ ነው የሚለውን ነገር ስንመለከት ጋዜጦችን ለማንበብ ሞክሬ ነበር እና አሁን ላይ ከአርሴያል ጋር ስሙ እየተያያዘ የሚገኘው ይልዲዝ ነው። ይልዲዝን ከጁቬንቱስ ለማስፈረም አርሴያሎች ፍላጎት እንዳላቸው እየተዘገበ ይገኛል። ስ የሚሆነው እሱንም ሳይቀር እንግዲህ ከቦርንመዝ ለማስፈረም አርሴያል ፍላጎት እንዳላቸው እየተዘገበ ይገኛል። ነገር ግን እንግዲህ አርሴያል እስካሁን ድረስ የተጨባጭነት ያለው ፍላጎቱን በግልጽ አልገለጸም። ነገር ግን እንደ ጭምጭምታ እየወጡ ባሉት መረጃዎች መሰረት ሁለት ተጫዋቾች ከአርሴያል ጋር ወዲሁኑ የዝውውር መስኮቱ ሳይጀመር ስማቸው በሰፊው መነሳቱን ቀጥሏል። አርሴናል ከቶተናም ጋር ለሚያደርጉ ጨዋታ እንግዲህ ማይክል አርቴታ ምን አይነት አሰላለፍ ይዞ ይገባል የሚሉት ነገር እየተጠበቃል። ዴቪድ ደራጊያ አንድ አስተያየት አስገራሚ አስተያየቱን ሰጥቷል። በእርግጥም እኛ አርሴናሎች ነን፣ እናም የፕሪሚየር ሊጉን ዋንጫ ማሸነፍ እንፈልጋለን ሁሉንም ነገር ማሸነፍ እንፈልጋለን። ለዚህም ነው አርሴናል የምንጫወት ሰው ሲል ተናግሯል። ዴቪድ ራጊያ እንግዲህ ሁሉንም ዋንጫዎች ለማሸነፍ ፍላጎት እንዳለው ተዘግቧል። እንግሊዝ ፕሪሚየር ሊጉ ሲመለስ እንግዲህ ማንቸስተር ሲቲ ከኒውካስትል ጋር ከሜዳ ውጪ የሚያደርጉት ጨዋታ ይጠበቃል። አርሴናልም ከቶትናም ጋር የሚያደርጉት ጨዋታ በጣም ወሳኝ ጨዋታ እንደሆነም ይጠበቃል። ሌላኛው የምንመለከተው ጉዳይ አርሴናል ከቶትናም ጋር ለሚያደርጉበት ጨዋታ እንግዲህ የታይተል ሬሱን በጣም ወሳኝነት እንደሚኖረው ይጠበቃል። አርሴናሎች ይህን ተጫዋታ ማሸነፍ የሚችሉ ከሆነ እንግዲህ የነጥብ ልዩነታቸውን ሰፋ ማድረግ የሚችሉበት እድል አለ። ከዛም በተጨማሪ ግን ማንቸስተር ሲቲዎችም ለሚያደርጉበት ጨዋታ በጣም ጥሩ የተባለ ፍክክር ይጠበቃል። ጋብርኤል ሱስንም ላንሳ የተጫዋች ከጉዳቱ አገግሟል እንደሚመለስም ይጠበቃል። ነገር ግን በክረምት የዝውውር መስኮት ካርሲያ ሊለቅበት የሚችልበት እድል እንዳለ እይጠበቃል። ምክንያቱም ተጫዋቹ ተደጋጋሚ ጉዳት ከማስተናገዱ ጋር በተገናኘ ግልጋሎትን እንግዲህ አልሰጠም እና ስለዚህ ካርሲያ የሚለቅበት እድል በጣም ሰፊ እንደሆነ በተዘገ እየተዘገበ ይገኛል። ሆልፓ ደሰን ይዞት በወጣው መረጃ መሰረት ገብርኤል ሄሱስ ካርሲያል ሊለቅ የሚችልበት እድል እንዳለ ተዘግቧል። ፔሬበሪ ኦባሚያ እንግዲህ ካርሲያል ወደ ቼልሲ ያደረገው ዝውውር በጣም ፀፀት ውስጥ እንደከተተው እና ባርሲያል ቤት ያሳለፋቸው አያንዳንዷ ጊዜ በውስጡ እንደሚኖሩ ኦባሚያንግ አስተያየቱን ሰጥቷል። ይህ ተጫዋች እንግዲህ በቼልሲ ቤት ስለነበረው ቆይታ ጥያቄ ቀርቦለት ካርሲያል ጋር የነበረኝ ቆይታ በጣም አስደስቶኝም ነበረም ሲል አስተያየቱን ሰጥቷል። ከኢንተርናሽናል ብሬክ በኋላ ቀደም ብዬ እንደጠቀስኩላችሁ ማን ማን ይመለሳሉ የሚሉትን ነገሮችም ነግሬያችኋለሁ። ማርቲን ኦድጋርድ፣ ካቨርስ ገብረማቴ፣ ቪክተር ዮከረሽ፣ ሄሱስ እንደሚመለሱ በሰፊው እየተዘጋ ይገኛል። የፊት ለፊት መስመር የአርሰናል የማጥቃት ጥንካሬያቸው በጣም በእጅጉ ይጠናከራል ተብሎ ይጠበቃል። የቪክተር ኮሌሽ እዚህ ክለብ ላይ መኖር በተለይ ብሎ ብሎ ለሚጫወቱ ክለቦች ምን ያህል ጥቅም እንደነበረው በሁለት ጨዋታዎች ቪክተር ኮሌሽ ተጎቶ በወጣበት ጊዜ ተመልክተናል። ምክንያቱም ሜሪኖ በተሰለፈበት ጊዜ ገብርኤል ይቅርታ ቡካዮ ሳካ እና ሊያንድሮ ትሮሳርድ በብቃታቸው እንዳይጫወቱ ማርክ በሁለት ተጫዋች ማርክ ስለሚደረጉ ጥሩ የተባለ እንቅስቃሴዎችን ለቡካዮ ሳካ እና ለሊያንድሮ ትሮሳርድ እንግዲህ ፍሪደምን ቪክተር ዮከረስ መኖር ይጠበቃል። ምክንያቱም ተጫዋቹ እንግዲህ በጣም ኃይለኛ አጥቂ ስለሆነ እሱም ላይ ማርክ ስለሚያደርጉ፣ እንግዲህ ብዙ ተጫዋች ላይ ማርክ ስለሚያደርጉ የቡካዮ ሳካ ፍሪ የሆነ ጊዜን እንደሚያገኙ ይጠበቃል። ካርሰናል ጋር ብትገናኙ አጭር ስፖርታዊ መረጃዎች ይህንን ይመስላሉ። በሄዳቪሮ እስክንገናኝ መልካም ጊዜ ተመኘው።